ጤና ያስጥልኝ። በክለቦች የአለም ዋንጫ ዛሬ ምሽት አንድ ሰዓት ላይ በጥሎ ማለፍ የብራዚሎቹ ክለቦች ፓልሜራስ እና ቦታ ቦታፎጎ የሚገናኙ ይሆናል። እንግዲህ እነዚህ ክለቦች በቅርብ ዓመታት የብራዚል ሴሪያን በተከታታይ ያሸነፉ ክለቦች ናቸው። 2023 ላይ ፓልሜራስ 2024 ላይ ደግሞ ቦታፎጎ። ቦታፎጎ ባለፈው ሲዝን ከብራዚል ሴሪ አሸናፊነቱ በተጨማሪ የኮፓ ሊበርታ ዶሬስም አሸናፊ ይሆኗል በታሪክ ደብል ዊነር የሆነ ሶስተኛው ክለብ ነው የሆነው በዛ አጋጣሚ ከዚህ በፊት ሳንቶስ በ1962 በፔሌ ጊዜ ማለት ነው ደብል ዊነር መሆን ችሎ ነበር የብራዚል ሴሪያንም አደሴም ታይም ኮፓ ሊቤርታዶሬስንም በማሸነፍ 2019 ላይ ደግሞ ፍላሚንጎ በሆርጌ ሄሱስ ስር የኮፓ ሊቤርታዶሬስ ስር የብራዚል ሴሪያ አሸናፊ መሆን ችሏል ከዛ በኋላ ይህን ማሳካት የቻለው ቦታፎጎ ነው ባለፈው ሲዝን ላይ ማለት ነው በዚህ ሁሉ ዓመታት ስር ሶስት የብራዚል ክለቦች ብቻ ናቸው ደብል ዊነር መሆን የቻሉት ማለት ነው። እንግዲህ ፓልሜራስና ቦታ ፎጎ እርስ በርስ የከተማ ራይቫልሪ ያለባቸው አይነት ቡድኖች አይደሉም። ነገር ግን የቅርብ ዓመታት ወሳኝ ሊባሉ የሚችሉ ጨዋታዎችን አድርገዋል። እነዚህን ጨዋታዎች ወደ በኋላ ላይ መጠቅሳቸው ይሆናል። ግን ከዛ በፊት ፓልሜራስ የሚገኘው ሳኦ ፖሎ በሚባለው የብራዚል ስቴት ውስጥ ነው በሚታወቀው ቦታፎጎ ደግሞ የሚገኘው በሪዮ ዴ ጄኔሮ በሚባለው የብራዚል ስቴት ስር ነው። ቦታፎጎን የሪዮ ሳንቶስ ወይም የሪዮ ዴጄኔሮ ሳንቶስ ብለው ይገልጹታል። ፓልሜራስን ደግሞ የሳውፖሎ ፖሎ ቫስኮ ደጋማ ብለው ይገልጹታል። ለማለት ቦታፎጎ ሪዮ ላይም ቢገኝ፣ ሪዮ ዴጄኔሮ የሚባለው ስቴት ላይ ቢገኝም የተወሰነ ሳንቶስ ጋር የሚያመሳስለው ነገር አለ። ሳው ፖሎ ላይ የሚገኘውን ሳንቶስ ማለት ነው። በተመሳሳይ ደግሞ ፓልሜራስን በሳው ፖሎ ቢገኝም፣ ሪዮ ዴጄኔሮ ከሚገኘው ቫስኮ ደጋማ ጋር የሚያመሳስላቸው ነገር አለ ለማለት ነው። ለምሳሌ በቦታፎጎና በሳንቶስ መካከል ሁለቱም ክለቦች በአለፈው ጊዜ ታላላቅ ተጫዋቾችን ለብራዚል ብሔራዊ ቡድን ያበረከቱ ናቸው። እንግዲህ ብራዚል የአለም ዋንጫ አሸናፊ የነበረችባቸው የመጀመሪያዎቹ ሶስት አጋጣሚዎች በ1958፣ 62 ና 70 ነው። በሶስቱም አጋጣሚዎች ሻምፒዮን ስትሆን ብራዚል ታላላቅ ተጫዋቾችን አበርክቷል ማለት ነው። ያው ፔሌ በዋናነት የሚጠቀሰው ፔሌ ነው። በሶስቱም አጋጣሚዎች ቡድኑ ዋንጫ አሸናፊ ሲሆን ጉሉ ሚና ከተጫወቱት ውስጥ አንዱ ማለት ነው። ያው የሳንቶስ ተጫዋች ነበር። ነገር ግን ብዙ ተጫዋቾች የብራዚል ብሔራዊ ቡድን የወከሉት ከቦታፎጎ ነበር እንደ ጋሬንቻ። እንግዲህ ጋሬንቻ ብዙ ጊዜ ከቦታፎጎ ጋር አያይዘን የምንጠቅሰው ነው። በተለይ 1962 የአለም ዋንጫ ብራዚል ታሸንፍ ትልቁ ሚና የተጫወተው ጋሬንቻ ነው። የጋሬንቻ የአለም ዋንጫ ነው የሚባለው 1962 ማለት ነው። ከጋሬንቻ በተጨማሪ ዛጋሉ፣ ዲዲ፣ ኒልተን ሳንቶስ፣ ጀርዚኖ የመሳሰሉ የቀድሞ ተጫዋቾች ብራዚል የአለም ዋንጫ እንድታሸንፍ አድርጓል። ጀርዚ 1970 የአለም ዋንጫ ነው ከብራዚል ጋር ያሸነፉት። የቀሩት ግን ማጠቃላይ 1958 62 ብራዚል አሸናፊ ስትሆን ትልቅ ሚና ተጫውተዋል። ኒልተን ሳንቶስ የቦታፎጎ ሌጀንድ ተጫዋች ነው። የአሁኑ የቦታፎጎ ሜዳም የሚጠራው በሱ ስም ነው፣ ኒልተን ሳንቶስ ተብሎ ማለት ነው። እንደዚህ አይነት አላላቅ ተጫዋቾችን ባለፈው ጊዜ በ1960ዎቹ ጊዜ ቦታፎጎ አፍርቶ ነበር ማለት ነው። ሳንቶስም እንግዲህ በተመሳሳይ በ1960ዎቹ በጣም ዶሚናንት ክለብ ነበር። ከ1961 እስከ 65 የብራዚል ሴሪያ አሸናፊ መሆን ችሏል በፔሌ በመታገዝ ማለት ነው። ቀድሜ እንደጠቀሱትም በ1962 እና ደሞ 63 የኮፓ ሊበርታ ድሬስም አሸናፊ መሆን ችሏል። ቦታ ፎጎም በዛን ወቅት የሴሪያን ብራዚል ሴሪያን በሶስት አጋጣሚ ብቻ ነው ያሸነፈው። ቦታ ፎጎ ካሸነፈባቸው ሶስት አጋጣሚዎች አንደኛው በ1968 ነው እንግዲህ በ60ዎቹ ማለት ነው 62 ሳንቶስ ሲያሸንፍ ደግሞ ራነራፕ የነበረው ቦታ ፎጎ ነው። የቦታ ፎጎ፣ 1960ዎቹ በሳንቶስ ልክ ዋንጫ ባያሸንፍም ወርቃማ ሊባል የሚችል ጊዜያቶች ነበሩ ማለት ነው። ታላላቅ ተጫዋቾችን በተለይ በማፍራት በኩል ከዚህ አንጻር የሳንቶስ ና የቦታ ፎጎን አንድ የሚያመሳስሏቸው ይሄ ግሎሪ ጊዜያቸው የሚባለው ባለፈው ጊዜ የተመሳሳይ 1960ዎቹ ወቅት ከመሆኑ አንጻር ነው ማለት ነው። ሌላኛው ደግሞ ያን ያህል በጣም ብዙ የፋን ቤዝ ያላቸው ክለቦች አሉ ቦታፎጎም ሳንቶስ ማለት ነው። ብራዚል ውስጥ እንግዲህ ብዙ ደጋፊ ያለው ክለብ ፍላሚንጎ ነው። ስለዚህ ፍላሚንጎ ብዙ ደጋፊ ያለው፣ ከዛ በመቀጠል እንደነ ኮሪንቲያንስ እንደነ ሳኦ ፓውሎ አይነት ክለቦች ናቸው ከፍተኛ የሆነ ፋን ቤዝ ያላቸው ማለት ነው። ከነሱ ቀጥሎ እነ ፓልሜራስ እነ ቫስኮ አይነት ክለቦች ነው የሚመጡት እና ቦታፎጎ ና ሳንቶስ ምናልባት የብራዚል ክለቦች ውስጥ ቶፕ ቴን ብዙ ፋንቤዝ ያላቸውን እንጥቀስ ብንል ላናገኛቸው እንችላለን ማለት ነው። ያን ያህል ብዙ ፋንቤዝ የሌላቸው ክለቦች በመሆናቸው አንድ የሚያመሳስላቸው ነገር አለ ማለት ነው። ቦታፎጎና ሳንቶስ በፓልሜራስና እና በቫስኮ በኩል ደግሞ ፓልሜራስ እና ቫስኮን አንድ የሚያመሳስላቸው አንደኛ ከፋንቤዝ አንጻር ነው። አሁን ከጠቀስኩት አንጻር ሁለቱም ብዙ ፋንቤዝ ከፍላሚንጎ ፍላሜንጎ፣ ኮረንቲያን፣ ሳውፖሎ በኋላ የሚመጣ ሆኖ ነገር ግን ብዙ ፋንቤዝ ያላቸው ክለቦች ናቸው ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ ሁለቱ ክለቦች እንግዲህ ሲመሰረቱ የተመሰረቱት በኢሚግረንትስ ነው ማለት ነው። ፓልሜራስ ከጣሊያን በመጡ ኢሚግረንትስ ነው ክለቡ የተመሰረተው ማለት ነው። በስደተኞች የተመሰረቱ ክለቦች ናቸው ሁለቱ። ባስኮ ደጋማ ደግሞ ከፖርቹጋል በመጡ ኢሚግረንትስ ወይም ስደተኞች የተመሰረቱ ክለቦች ናቸው። ስለዚህ ሁለቱም በአውሮፓውያን ስደተኞች የተመሰረቱ ክለቦች መሆናቸው ፓልሜራስም ቫስኮ ደጋማም ሌላኛው የሚያመሳስላቸው ነገር አለ ማለት ነው። ኢሮፒያን ሩት ስላላቸው ማለት ነው። ቦታፎጎና ሳንቶስ ግን እንደዚህ አይነት አይደለም ታሪካቸው። በሀገሬው የተመሰረቱ ክለቦች ናቸው ማለት ነው። ከዚህ ነገር አንጻር ነው እንግዲህ ፓልሜራስን የሳው ፖሎ ቫስኮ ደጋማ ቦታፎጎን ደግሞ የሪዮ ዴ ጄኔሮ ሳንቶስ ብለው የሚገልጿቸው ማለት ነው። ከዛ በተጨማሪ እንግዲህ ቀድሜ እንደጠቀስኩት ፓልሜራስ እና ቦታፎጎ እርስ በርስ ራይቫል ሊያስብል የሚችል ታሪካዊ እንደገና ደግሞ ጂኦግራፊካሊ የሚያገናኘቸው ነገር የለም። ነገር ግን በቅርብ ጊዜ በተለያለፉት ሁለት ሲዝኖች ላይ በጣም ወሳኝ ሊባሉ ጨዋታዎችን አድርገዋል ማለት ነው። የተወሰነ የተቀናቃኝነት ስሜት ሊፈጥሩ የሚችሉ ማለት ነው። እንግዲህ ቦታፎጎ በቅርብ ጊዜ ከብራዚል ሴሪያ ወርዶ የነበረ ክለብ ነው። በ2020 ብራዚል ሴሪያ ላይ የነበረ ቡድን አይደለም። በ2020 ላይ ወርዶ ነበረ ከብራዚል ሴሪያ ማለት ነው። ተመልሶ የመጣው በ2021 ነው በቀጣዩ ሲዝን ማለት ነው። 2021 ሲመጣ ደግሞ እንግዲህ አሁን የክለቡ ባለቤት የሆነው አሜሪካዊ ባለሀብት ጆን ቴክስተር ክለቡን የገዛበት ዓመት ነው ማለት ነው። 2021 2019 ጀምሮ ነው የብራዚል ሕግ የፈቀደው በውጭ ባለሀብቶች የብራዚል ክለቦች እንዲገዙ ፍቃድ የሰጠው ማለት ነው። ከዛ በኋላ እንግዲህ የውጭ ባለሀብቶች ነው ኢንቮልቭ ማድረግ የጀመሩት። ጆን ቴክስተርም ይህን ቦታ ፎጎን በ201 ሊገዛ የቻለው ማለት ነው። ሰው ቡድኑን ገዝቶት ቦታ ፎጎ ወደ ብራዚል ሴሪያ መመለስ ችሏል። በ201 በ2022 ላይ በፓልሜራስ በሁለቱም አጋጣሚዎች በሜዳቸው በኒልተን ሳንቶስም ከሜዳውም ውጭ ሳውፖሎ ላይም ሄደው ሽንፈትን አስተናግደው ነበር። ከዛ በኋላ በተፈጠሩት ግን 3ና 23 እና 24 ላይ ግን በጣም ወሳኝ ሊባሉ ጨዋታዎች ነበር ያደረጉት ፓልሜራስ እና ቦታፎጎ ማለት ነው። የመጀመሪያ 2023 ላይ ያደረጉት የብራዚል ሴሪያ ጨዋታ ቦታ ፎጎ ከሜዳ ውጭ ሳኦ ፖሎ ላይ የተደረገ ጨዋታ ነው። በዛም ጨዋታ ቦታ ፎጎ አንድ ለዜሮ ነበር ያሸነፈው ማለት ነው። ያን ጨዋታ ቦታ ፎጎ 2023 አስደናቂ የሆነ ፎርም ላይ ነበረ ቡድን ነው። በተከታታይ ካደረጋቸው 19 ጨዋታዎች 15ቱን ማሸነፍ ችሎ ነበር። ከተከታዩም የ11 ነጥብ ልዩነት መፍጠር ችለው ነበር። በጊዜው የቦታ ፎጎ አሰልጣኝ ፖርቹጋላዊ ሉዊስ ካስትሮ ነበር። ይሄ ምናልባት በብራዚል እግር ኳስ ታሪክ ታይቶ የማይታወቅ አጀማመር ነበር ቦታፎጎ በወቅቱ ያደረገው ማለት ነውና። እና እንግዲህ የውድድሩ የሊጉ አጋማሽ ካለፈ በኋላ እንግዲህ 19 ጨዋታ ማለት የሊጉ አጋማሽ ከደረሰ በኋላ 19 ጨዋታ እንግዲህ በ14 ነጥብ ይሉኝነት ተከታዩ እየመራ ነበር። ሰው ብዙሀን ቦታፎጎ እንግዲህ ከዓመታት በኋላ ከ29 ዓመት ወይም ከ28 ዓመት በኋላ የብራዚል ሴሪያ ሻምፒዮን ሊሆን ነው ተብሎ ተጠቅሶ ነበረ። ሉዊስ ካስትሮ ከዛ በኋላ አሰልጣኙ ማለት ነው፣ ክለቡን ትቶ ወደ ሳውዲ አረቢያ አልናስርን ለማሰልጠን ይሄዳል። በሉዊስ ካስትሮ ቦታ ብሩኖ ላጅ አሁን የቤኔፊካ አሰልጣኝ የሆነው ከዚ በፊት ደግሞ የወልቭስ አሰልጣኝ ሆኖ እናቀዋለን፣ ከዚህ በፊትም ቤኔፊካ አሰልጥኗል ወደ ቡድኑ ይመጣል። ከዛ በኋላ ቡድኑ ግን በጣም ደካማ እንቅስቃሴ ያደርግና ብዙ ጨዋታዎችን ሽንፈት ያስተናግዳል ማለት ነው። ቦታፎጎ ከዛ በኋላ ከተደረጉት አስራ አምስት ጨዋታዎች ውስጥ ሶስቱን ጨዋታ ብቻ ነው ማሸነፍ የቻለው ማለት ነው። እንግዲህ የመጀመሪያ 19 ጨዋታዎች ውስጥ 15ቱን ያሸነፈ ቡድን ከዛ በኋላ ከተደረጉ 15 ጨዋታዎች ደግሞ ሶስቱን ብቻ ነው ያሸነፈው። የመጨረሻ ሰባት ጨዋታዎች ላይ ደግሞ በጣም አሳዛኝ የሆኑ ሽንፈቶችን አስተናግዷል ማለት ነው። ከዛ ውስጥ አንደኛው የሚጠቀሰው ከፓልሜራስ ጋር ያደረገው ጨዋታ ነው። ከፓልሜራስ ጋር በሜዳው በኒልተን ሳንቶስ ባደረገው ጨዋታ ቀድሞ ሶስት ግቦችን አስቆጥሎ ሶስት ለባዶ ይመራ ነበር ቦታፎጎ ከዛ በኋላ በተቆጠሩበት ተጫዋች በቀይ የወጣበትና ቦታ ፎጎ ከዛ በኋላ አራት ግቦች ተቆጥሮበት አራት ለሶስት ይሸነፋል ማለት የመጨረሻው ግብ በፓልሚራስ የተቆጠረው አይ ቲንክ ወደ 99ኛው ደቂቃ ላይ ነበር በጣም ልብ ሰባሪ ነበር ማለት ነው ሶ ፓልሚራስ ከሜዳ ውጪ አራት ለሶስት ማሸነፍ ችሏል ማለት ነው ሶስት ለዜሮ ከመሸነፍ ተነስቶ ማለት ነው ይሄ የኒልተን ሳንቶስ የሚገኝበት ቦታ ኢንገንሃው የሚባል ቦታ ነው ኢንገንሃው ከዚህ በፊት በነገራችን ላይ የኢንገንሃው ከርስ የሚባል ነበረው ቦታፎጎ። በአብዛኛው የሜዳ ላይ የሚያደርጋቸው ጨዋታዎች እንደዚህ ቡድኑ አሸነፈ ሲባል ነጥብ እየጣለ እየተሸነፈ በዛ ምክንያት በሜዳው ብዙ ሽንፈቶች በሚያስተናግድበት ጊዜ ከቦታ ጋር በማገናኘት ይንገና ክርስ ብለው ይገልጹት ነበር ማለት ነው። ያን የሚያስታውስ አጋጣሚ ነበረ አራት ለሶስት በፓልሜራስ ሲሸነፍ ማለት ነው። ከዛ በተጨማሪ ደግሞ በተመሳሳይ ሁኔታ ሶስት ለአንድ ግሬሚዮን እየመራ በነበረበት አጋጣሚ በኋላ ላይ ግሬሚዮ ከኋላ ተነስቶም በተመሳሳይ አራት ለሶስት በሆነ ውጤትም አሸንፈው ነበር በወቅቱ ማለት ነው። እንደዚህ አይነት ተከታታይ ውጤቶች በሰባት ጨዋታ ላይ አስመዝግቦ በመጀመሪያ 19 ጨዋታዎች 15 ድሎችን ያስመዘገበ ነው። 14 ነጥብ ልዩነት ይመራ የነበረው ቡድን ማለት ነው። በኋላ ላይ በ33ኛው ሳምንት ላይ ማለት ነው ከፓልሜራስ ከተከታዩ ፓልሜራስ ጋር በነጥብ እኩል ሊሆን ቻለ ማለት ነው። በሲዝኑ በሀያ አንደኛ ሳምንት ጨዋታ ላይ ቦታፎጎ ከፓልሜራስ በ17 ነጥብ ልዩነት ይርቅ ነበር። ከዚያ 33ኛ ሳምንት ላይ ሲደርሱ ግን ሁለቱ ክለቦች እኩል መሆን ቻሉ ማለት ነው። በኋላ ላይም እንግዲህ ምናልባት በጣም በሚያሳዝን ሁኔታ ቦታፎጎ እንግዲህ የሲዝኑን አጋማሽ ሲመራ የነበረ በሰፊ ነጥብ ልዩነት በብራዚል እግር ኳስ ታሪክም አስደናቂ አጀማመር አደረገ ተብሎ ሲጠቀስ የነበረው ቡድን ሊጉን አለማሸንፍ ብቻ ሳይሆን አምስተኛ ቦታ ሆኖ ነው እንግዲህ የጨረሰው፣ ሴሪያውን የብራዚል ሴሪያን ማለት ነው። በቀጥታ ወደ ሊበርታዶሬስ የግሩፕ ስቴጅም አልሄደም ነበር። የተወሰነ የፕሪሊሚናሪ ስቴጅ ጨዋታዎች ማድረግ ተጠብቆበት ነበር ቦታፎጎ ወደ ኮፓ ሊበርታዶሬስ የግሩፕ ስቴጅ ለማለፍ ማለት ነው። ስለዚህ ያ በዛን ጊዜ በ23 የተደረገው በተለይ አራት ለሶስት የተጠናቀቀው በፓልሜራስ የማይረሳ አጋጣሚ ነበር ማለት ነው። በዛ ጨዋታ አስታውሳለ ኤንድሪክም ሁለት ግቦችን አስቆጥሮ ነበር የመጀመሪያ ሁለት ግቦች አስቆጥሮ፣ አሁን ሪያል ማድሪድ የሚገኘው ኤንድሪክ ነበር ማለት ነው። አንደኛው የማይረሳው ካለፉት ሁለት ሲዝኖች የሁለቱ ክለቦች ያደረጉት ጨዋታ ይሄ ፓልሜራስ ከሜዳ ውጭ አራት ለሶስት ያሸነፈበት እና በኋላ ላይ ለቦታፎጎ የበለጠ ነጥቦችን እየጣለ በሚሄድበት አጋጣሚ ላይ ትልቅ ተጽዕኖ የነበረው ጨዋታ እና በኋላ ላይ ፓልሜራስም የሴሪያው ሻምፒዮን እንዲሆን ያስቻለበት ነው። እንግዲህ ፓልሜራስ ባክቱባክ የሴሪያ አሸናፊ መሆን የቻለበት አጋጣሚ ነው። 2022 ላይም የብራዚል ሴሪያ አሸናፊ የነበረው ፓልሜራስ ነው። 23 ላይም በተመሳሳይ ብዙ ባክቱባክ ሻምፒዮንስ የቅርብ ጊዜ በብራዚል ሴሪያ ላይ የምናስተውለው ጉዳይ አይደለም ማለት ነው። ነገር ግን ያን ፓልሜራስ ማሳካት ይችላል በዛ አጋጣሚ የላኛው ወሳኝ ሊባል የሚችል በሁለቱ ክለቦች መካከል የተደረገው አጋጣሚ 2024 ላይ የተደረገው ነው። የተደረጉ ጨዋታዎች ናቸው። 2024 ላይ አንደኛው ኮፓ ሊበርታ ድሮስ ላይ ተገናኝተው ነበር። በኮፓ ሊበርታ ድሮስ በተገናኙበት አጋጣሚ ማለት ነው ጥሎ ማለፍ ወይም ደግሞ እንዳሁኑ በ16 ቡድኖች በቀሩበት አጋጣሚ ነበር የተገናኙት እና ቦታ ፎጎ በመጀመሪያው ጨዋታ ቦታ ፎጎ ላይ ወይ ደግሞ ኒልተን ሳንቶስ ስቴዲየም ላይ ማለት ነው ቦታ ፎጎ ማሸንፍ ችሎ ነበረ። የመልሱ ጨዋታ ደግሞ ሳው ፖሎ ላይ የተደረገው ጨዋታ ማለት ነው በፓልሜራስ ሜዳ ሁለት ለሁለት አቻ ተጠናቆ ነበረ። በጣም የሚገርመው በዚህ ጨዋታ ላይ ቦታፎጎ ነበር ቀድሞ ሁለት ግቦችን ማስቆጠር የቻለው። በቅድሚያ ሁለት ለአንድ አሸንፎ ስለነበር ሁለት ተጨማሪ ሲያገባ አራት ለአንድ አግሪጌት ይዞ ነበረ። ነገር ግን በኋላ ላይ ፓልሜራሶች ሁለት አስቆጥረው ሁለት ለሁለት ሄደው ጨዋታውን ሊቀለበሱበት የሚችሉበት እድል ተፈጥሮ ነበር። ይሄ ደርሶ መልሶ ጨዋታ የሊበርታዶሬስ ጨዋታ በጣም ወሳኝ ነበር ማለት ነው። በተለይ ደግሞ ቦታ ፎጎ ወደ ኮፓ ሊበርታዶሬስ አሸናፊ በታሪኩ ለመጀመሪያ ጊዜ አሸናፊ ለሚያደርገው ጉዞ ትልቅ አስተዋጽኦ ያደረገ ጨዋታ ነበር። በዚህ አጋጣሚ ቦታፎጎ እድለኛ ሆኖ ነበረ ማለት ነው፣ ወደ ፍጻሜ ማለፍ የቻለው ማለት ነው። በኋላ ላይ እነዚህ ሁለቱ የደርሶ መልስ ጨዋታዎች ሌላኛው የሚጠቀስተው ማለት ነው። የመጨረሻው አራተኛው አጋጣሚ ደግሞ ይሄ የኮፓ ሊበርታዶሬስ የፍጻሜ ጨዋታ ከመደረጉ በፊት የነበረ አንድ የብራዚል ሴሪያ ጨዋታ ነበር። ፍጻሜው እንግዲህ ኮፓ ሊበርታዶ ሶስት ለአንድ በማሸነፍ አቴቴ ኮሚኒኒን ነበረ ቦታፎጎች ሻምፒዮን የሆኑት በታሪካቸው ለመጀመሪያ ጊዜ ሊበርታዶ ሻምፒዮን ማለት ነው። 2024 ላይ ይህንንም ሲያሸነፉ፣ በጣም የሚገርመው በነገራችን ላይ ጨዋታው እንደተጀመረ የቡድኑ ወሳኝ የመሀል ሜዳ ተጫዋች ግሪጎሪ በቀይ ካርድ ወጥቶ ነበር። በመጀመሪያው ደቂቃ ላይ ነበር ይሄ የተከሰተው ማለት ነው እና እንግዲህ አስደናቂ ጊዜ ያሳለፉት ምናልባት እኔ የ2023 24 ምርጡ ቡድን የሳውዝ አሜሪካ ምርጡ ቡድን ለእኔ ቦታፎጎ ነበር። እጅግ በጣም ኤክሳይቲንግ ፉትቦል የሚጫወት ቡድን ነበር። በነገራችን ላይ ባለፈውም ሻምፒዮን ሲሆኑ የሚመራ የነበረው ቡድኑ በአርቱር ሆርጌ አማካይነት ነው። አርቱር ሆርጌ አሁን ክለቡን ለቆ የአል ራያን የሚባል የኳታር ቡድን አሰልጣኝ ሆኗል ማለት ነው። አሁን ክለቡን ለቆ ክለቡን እየመራ ያለው ሌላኛው ፖርቱጋላዊ አሰልጣኝ አርቱር ሆርጌም ፖርቱጋላዊ ነው። ሌላኛው ፖርቱጋላዊ አሰልጣኝ ሬናቶ ፔቫ ነው። በአርቱሮ ጆርጌ ስር በጣም አስደናቂ ቡድን ሆኖ ነበረ። በተለይ ባለፈው ሲዝን 2024 ላይ በሉዊስ ካስትሮ ስር ደግሞ የመጀመሪያ 19 ጨዋታዎች 15ቱን ባሸነፈበት አጋጣሚ ማለት ነው በጣም አስደናቂ ፎርም ላይ ነበር። 2023 እና 24 ላይ በጣም ድንቅ ቡድን ነበር ቦታ ፎጎ ለማየት በጣም የሚማርክ ቡድን ማለት ነው። በጣም ዋንጫ ማሸነፍ በጣም ዲዘርቭ የሚያደርግ ቡድን ነበር። ብራዚል ሴሪያንም አደሴም ታይም ባለፈው ሲዝን ደግሞ በነበረው ፎርም የኮፓ ሊበርታዶሬስን ማለት ነው ይሄ ሊሆን የሚያስችለውን የኮፓ ሊበርታዶሬስን መንገድ ሊጠርግለት የሚችለውን ለማሸነፍ የሚችልበትን መንገድ ማለት ነው። ፓልሜራስን ጥሎ ነው ለማለፍ የቻለው። በኋላ ላይ ፍጻሜ አትሌቲኮ ሚኒሮ የተገናኘው ማለት ነው በጎዶሎ ተጫዋች በአስር ተጫዋች ነው አትሌቲኮ ሚኒሮ ሶስት ለአንድ ማሸነፍ የቻሉት ቦታፎጎዎች ማለት ነው። ያም ፍጻሜ ከማድረጋቸው በፊት ግን የነበረ የብራዚል ሴሪያ ጨዋታ የነበራቸው ከፓልሜራስ ጋር ከሚሄዳቸው ውጪ ነበር ያም ፓልሜራስ በቅርብ ርቀት ስለነበረ የሚከተላቸው በብራዚል ሴሪያ በጣም ወሳኝ ጨዋታ ነበር። በወቅቱ በሶስት ነጥብ ልዩነት ብቻ ነበር ፓልሜራስ ከቦታፎጎ የሚርቅ የነበረው ማለት ነው። ሰው ፓልሜራስ ያን ጨዋታ ቢያሸንፍ ቢያንስ በነጥብ እኩል መሆን ይችል ነበር ከቦታፎጎ ጋር ነገር ግን ያን ጨዋታ ቦታፎጎ ሶስት ለአንድ መሆን ውጤት በማሸነፍ የነጥብ ልዩነታቸውን በስድስት ነጥብ በማድረግ ራቅ በማድረግ እንግዲህ ለብራዚል ሴሪያንም ለማሸነፍ ከፍተኛ እድል መፍጠር ቻሉ ማለት ነው። በኋላ ላይም እንግዲህ ማሸነፍ ችሏል ማለት ነው። ያን ድል ለማስመዝገብ ትልቁ አስተዋጽኦ ያደረገ ግጥሚያ ነበር ጅቺ ሶስት ለአንድ የተጠናቀቀው በቦታ ፎጎና በፓልሜራስ ማለት ነው። ቀደም የጠቀስኩት 2023 ላይ አራት ለሶስት ፓልሜራስ ከሜዳ ውጭ ያሸነፈበት ለፓልሜራስ ሻምፒዮን ለመሆኑ ትልቅ አስተዋጽኦ እንዳደረገ ሁሉ ሶስት ለአንድ ቦታ ፎጎ ያሸነፈበት ደግሞ ለቦታ ፎጎ ትልቅ አስተዋጽኦ አድርጓል። ከዛ በተጨማሪ በዚህ ይሄ ሞራል ወደ ፍጻሜ የደረሱበትንም ኮፓ ሊበርታዶሬስንም በጎዶሎ ተጫዋች እንዲያሸንፉ አድርጓቸዋል ማለት ነው። እነዚህ አራት አጋጣሚዎች በፓልሜራስና በቦታፎጎ መካከል የተደረጉት አጋጣሚዎች የማይረሱ ናቸው። ያለፉት ሁለት ዓመታት የሁለቱ ክለቦች እርስ በርስ ግንኙነት፣ ወሳኝ የሆነ ግንኙነት ነበር ማለት ነው። ሶ ዛሬም በሌላ ወሳኝ ጨዋታ ሁለቱ ክለቦች ይገናኛሉ ማለት ነው። በክለቦች ያለም ዋንጫ ማለት ነው። ምሽት አንድ ሰዓት ላይ የሚገናኙበት አጋጣሚ ተፈጥረዋል ማለት ነው። እንግዲህ ቦታ ፎጎ በዚህ ሚሊሊየሙ ከገባ በኋላ የፈረንጆች ሚሊሊየሙ በ2 በ3 አጋጣሚ ከሴሪያ ወርዶ ነበር የመጣው። እንግዲህ ጆን ቴክስተር ቀድሜ የጠቀስኩት ባለ 2001 ላይ ከገዛው በኋላ ቡድኑ የተለያዩ ኢንቨስትመንቶችን ማድረግ ችሏል። በ2024 ላይ የብራዚል ሴሪያን ሪከርድ የሰበሩ ሁለት ዝውውሮችን ማድረግ ችሎ ነበር። የዓለም ሻምፒዮን ከአርጀንቲና ጋር የሆነው አሁን በሊዮን የሚገኘውን ቲያጎ አልማዳን ደግሞ አሁን ሊዩስ ኔሪኬን ብራዚላዊን ቲንክ ከሪያል ቤቲስ ነበር የዛን ጊዜ ያመጡት። ሁለቱንም ሲገዙ የብራዚል ሴሪ አን ሪከርድ በመስበር ነበር የገዙት። ሉዊዝ ሄንሪኬ ሁለቱም ቡድኖች ተጫዋቾች አሁን ከክለቡ ጋር ይገኙ። ቀድሜ እንደጠቀስኩት ያጎ አልማዳ አሁን ሊሆን ነው የሚገኘው። ሉዊዝ ሄንሪኬ ደግሞ ወደ ሴንት ፒተርስበርግ ሄደዋል ማለት ነው። ነገር ግን እንደዚህ አይነት ሪከርድ ሰባሪ ፊርማዎችን ማድረግ ችሏል። ስብስብ ውስጥ ጥሩ ሊባሉ የሚችሉ ስብስቦችን አድርጓል ማለት ነው። አሁን ፊት መስመር ላይ የሚገኘው ባለፈው ፔሲጅን ሲያሸንፉ ብቸኛዋን ግብ ያስቆጠረው ኢጎር ሄሱስ አለ። ኢጎር ሄሱስ አሁን ይሄ ውድድር የዓለም ክለቦች ሻምፒዮና ሲጠናቀቅ ወደ ኖቲንጋም ፎረስት መዘዋወር የታወቀ አይነት ተጫዋች ነው ማለት ነው። ኖቲንጋም ፎረስት አዲሱ ተጫዋች ይሆናል። ፊት መስመሩን በቀጣይ ሲዝን እንመለከተው፣ የእንግሊዝ ፕሪሚየር ሊግ ማለት ነው። ይሄን ግብ ሲያስቆጠር ድማ መሸርቶ ያቀበለው የቬኔዝዌላው ሰቫሪ ነው ነው። ሌላ በጣም አስደናቂ ተጫዋች ነው ሰቫሪ። ነው ባለፈው ሲዝን የሊበርታዶሬስ ሻምፒዮን ሲሆኑ ትልቅ አስተዋጽኦ ያደረገ ተጫዋች ነው። ከዛ በተጨማሪ በተከላካይ ስፍራ ጃይር ኩኒያ የሚባል ተጫዋች አለ። ይህም እንደ ኢጎር ሱስ አዲሱ የኖቲንጋም ፎረስ ተጫዋች ነው ማለት ነው። እሱም ይሄ ክለብ ሻምፒዮነ ሲጠናቀቅ ወደ ኖቲንጋም የሚሄድ አይነት ተጫዋች ነው። በቁመቱ ረዘም ያለ አይነት ተጫዋች ነው ማለት ነው። ሊንክ በዚህ ውድድር ረዘም ያለ ተጫዋች ነው ማለት ነው። እና በጣም ጥሩ ፐርፎርማንስ ነበር ያደረገው ከፔሲጂ ጋር በነበረው ጨዋታ ማለት ነው። ሌላኛው ኩባያና የሚባል የግራ መስመር ተከላካይ አለ። በአብዛኛው አሌክስ ቴሌስን ይጠቀማል፣ ሬናቶ ፔቫ ማለት ነው። ነገር ግን በተወሰኑ አጋጣሚዎችንም ይህንን የግራ መስመር ተከላካይ ሆኖ እናገኘዋለን። ይሄም በተመሳሳይ የኖቲንጋም ፎረስት አዲሱ ተጫዋች ነው። ከክለቦች የዓለም ዋንጫ በኋላ እነዚህ ሶስት ተጫዋቾች በኖቲንጋም የምንመለከታቸው ይሆናል ማለት ነው። እንግዲህ አሰልጣኙ እንዳልኳቸው ሬናቶ ፔቫ ነው የቦታፎጎ አሰልጣኝ ማለት ነው። በኮፓ ሊበርታዶሬስ ታሪክ ሶስት ፖርቹጋላዊያን ናቸው እንግዲህ የሊበርታዶሬስ ሻምፒዮን መሆን የቻሉ አንደኛው አሰልጣኝ ሆርጌ ጂሱስ ነው 2019 ከፍላሜንጎ ጋር። ሌላኛው ደግሞ አሁን የፓልሜራስ አሰልጣኝ የሆነው አቤል ፌሬራ ነው ማለት ነው። አቤል ፌሬራ እንግዲህ ከፓልሜራስ ጋር የኮፓ ሊበርታዶሬስም የብራዚል ሴሪያን ሻምፒዮን መሆን ይችላል። የብራዚል ሴሪያን ሻምፒዮን ሲሆን በአክቱባክ ሻምፒዮን መሆን ይችላል። ኮፓ ሊበርታዶሬስንም በአክቱባክ ሻምፒዮን መሆን የቻለ አሰልጣኝ ነው 2020 እና 2021 ላይ ባክቱባክ ሊበርታዶሬስን ማሸነፍ ችሏል ማለት ነው። ሳንቶስ እና ፍላሚንጎን ይመስለኛል በተከታታይ አሸንፎ የኮፓ ሊበርታዶሬስ አሸናፊ መሆን የቻለው ማለት ነው። ነገር ግን ደብል ዊነር ሆኖ አያውቅም። ፓልሜራስ በጣም የሚገርመው ብዙ የሴሪያ ዋንጫዎችን የብራዚል ሴሪያ ዋንጫዎችን ያሸንፈው ቡድን 12 በማሸነፍ ፓልሜራስ ነው። ሊበርታዶሬስም እንግዲህ ሶስት አጋጣሚ ማሸነፍ ችሏል። ግን በእነዚህ አጋጣሚዎች ሁሉ ባክቱባክ አሸናፊ መሆን አልቻልም አሜን ደብል ዊነር መሆን አልቻለም። ብራዚል ሴሪ አ እና ኮፓ ሊበርታዶሬስ ማለት ነው። ሀቤል ፌሬራ እንግዲህ ጥንቃቄ የሚመርጥ አይነት አሰልጣኝ ነው። የበለጠ ሞር እንግዲህ ጆዜ ሞሪኒዮ ተብሎ ከጆዜ ጋር የሚነጻጸር አይነት አዲሱ ጆዜ ሞሪኒዮ ተብሎ የሚገለጽ አይነት አሰልጣኝ ነው። ሞር ዲፌንሲቭ፣ ጥንቃቄ የሚመርጥ አይነት አሰልጣኝ ነው። ብዙ የማጥቃት ተጫዋቾችን ወደፊት ሞር ኮሚት ማድረግ የማይፈልግ አይነት ተጫዋች ነው። ባለፉት ጨዋታዎች ላይ በተለይ መጨረሻ ጨዋታ ላይ ተመልክተነዋል። ፓልሜራስ በተቸገረበት ጨዋታ ማለት ነው፣ ከኢንተር ሚያሚ ጋር ማለት ነው። ብዙ ተቃዋሚ ያስነሳ ጨዋታ ነበር። ስቴቫ ዊሊያን አይነት በጣም ባለተሰጦ ትልቅ የማጥቃት አቅም ያለው አይነት ተጫዋች ፊት መስመል ላይ ኖሩ የበለጠ ሞር አይዞሌትድ ሆኖ ተመልክተናል። የበለጠ መከላከሉ ላይ በጣም ኮንትሪቢ ለማድረግ ሲሞክር ተመልክተንዋል። ኢነርጂው እዛ ላይ ብዙ ሲያወጣ ተመልክተነዋል ማለት ነው። እንደዚህ አይነት አጋጣሚዎችን ተመልክተን ነበረ። የበለጠ ካውንተርን የሚመርጥ ቡድን የበለጠ ዲፌንሲቭሊ ኦርጋናይዝድ ለማድረግ የሚሞክር አይነት ዲፌንሲቭ ኦርጋናይዜሽኑ መጠበቅ የሚፈልግ አይነት ቡድን ለመስራት ነው የሚሞክረው አቤል ፌሬራ። ነገር ግን በዛ ጨዋታ ላይ በጣም መከላከሉ ላይ በጣም ደካማ ነገሮች ስንመለከት ነበር፣ ስህተቶች ስንመለከት ነበር፣ ቡድኑ የመከላከል አደረጃጀቱ በቀላሉ ሲሰበር ስንመለከት ነበር ማለት ነው። ነገር ግን አቤል ፌሬራ በዋናነት የሚታወቀው ይህን ጥንቃቄ በሚመርጥ አቀራረቡ ነው ማለት ነው። ቦታ ፎጎ አርቱር ሆርጌ ስር የበለጠ ኦፌንሲቭ ቡድን ነበር። ኳስን መቆጣጠር የሚፈልግ አይነት በጣም ጥሩ ታለንት ያላቸው ተጫዋቾች ያሉት ስብስብ ነው። ከፒኤስጂ ጋር በነበረው ጨዋታ እንዳየነው አስደናቂ መከላከል ማድረግ ችለዋል ማለት ነው። ነገር ግን ኳስ መያዝ ባለባቸው አጋጣሚ ኳስ ለመያዝ የሚቸገሩ አይነት አሰልጣኝ አይደሉም። እንግዲህ ሬናቶ ፔቫ እንደ አርቱር ሆርጌ በጣም የበለጠ ፖሴሽን ቤዝ የሆነ ሙሉ ለሙሉ ቡድን ነው ብሎ ለመናገር ያስቸግራል። ሞሮ ፕራግማቲክ የሆነ ቡድን ነው ምንመለከትበት ማለት ነው። ኳስን ለመያዝ የሚሞክርበት አጋጣሚ ያለ መከላከልን ባለበት ያን አይነት ቅጽ እንመለከትበታለን ማለት ነው። እንግዲህ የሁለቱ ቡድኖች በጣም ወሳኝ ጨዋታ ነው የሚሆነው። ቀድሜ የንጠቀስኩት ያለፉት ሁለቱም ብራዚል ሴሪያ ሻምፒዮን የሆኑ ቡድኖች ናቸው። ከፎርም አንጻር ከተመለከተው ምናልባት የወቅቱ የብራዚል ሴሪያ ምርጡ ቡድን ፍላሚንጎ ነው ልንል እንችላለን። የፊሊፔ ሉዊስ ማለት ነው። ነገር ግን እነዚህም ሁለት ክለቦች ቦታፎጎ ሲዝኑ በጥሩ ሁኔታ እየጀመረ አልነበረም። ወደዚህ ውድድርም ሲመጣ በተወሰነ ስጋት ያለበት ቡድን ይመስል ነበር። አሁን በብራዚል ሴሪ አ ስምንተኛ ነው የሚገኘው ቦታፎጎ ፎርሙ የ2024 ላይ የነበረው ፎርም አይደለም። ቀድሜ እንደጠቀስኩት ተጫዋቾች ለቀዋል፣ አሰልጣኙም ለቀዋል። ነገር ግን አሁን ከተጀመረ በኋላ የክለቦች ያለው መጫ ጥሩ ጠንካራ ቡድን ሆኖ ነው የቀረበው ማለት ነው። ስለዚህ ከዚህ አንፃር ጥሩ ነገር ልንመለከት እንችላለን። ፓልሜራስም እንግዲህ ፓልሜራስም ጥሩ ኳሊቲ ያላቸው ተጫዋቾች አሉት። ቀድሜ እንደጠቀስኩ አቤል ፌራር፣ እነዚህ አይነት ሞር ኦፌንሲቭ የሆኑ ተጫዋቾችን ባለማሰለፉ ነው የሚወቀሰው። ባለፈው ጨዋታ ላይ ከኢንተር ሚያሚ ጋር ተቀይረው ገብተው የነበሩ ተጫዋቾች ናቸው ትልቁን ለውጥ ያመጡት እንደ አለን አይነት፣ የመጀመሪያው ግብ ለፖሊኒዮ የሰጠው እና ፖሊኒዮ ግቡ እንዲያስቆጥር ያደረገው በጣም ድንቅ አሲስት ያደረገው ማለት ነው። እንግዲህ አለንም አት ዘ ሴም ታይም ፖሊኒዮም ተቀይረው ነው የገቡት። ፖሊኒዮ ባለፈው ሲዝን የአትሌቲኮ ሚኔሮ ተጫዋች የነበረ ነው። በፍፃሜው ከቦታፎጎ ጋር ሲገናኙ የአቴቲኮ ሚኔሮ ሆኖ የነበረ አቴቲኮ ሚኔሮ ተጫዋች ነበረ በኮፓ ሊበርታ ዶሬ ሲሆን ለተኮኮጎላ ግቢሆነ የጨርሰው ነው ጨርሷል፣ ፖሊኒዮ ማለት ነው። በቦታፎጎ ጁኒየር ሳንቶስ ተበልጦ ማለት ነው። አንዷን ግብ ለፓልሜራስ እሱ ነበር ያስቆጠረው። ሁለተኛውን ግብ ደግሞ ያስቆጠረው በጣም ሌላ አስደናቂ ተጫዋች አለ የግራ እግር ተጫዋች ሞሪሲዮ ማለት ነው። እሱም ተቀይሮ ገብቶ ነው ይሄን ያደረገው። እንደ ሞሪሲዮ አይነት እንደነ አለን አይነት ተጫዋቾችን ከተጠባባቂ ወንበር ላይ ማስቀመጡ ብዙ ትችት ያስከተለበት ነበር ማለት ነው። ሞር ኦፌንሲቭ ተጫዋቾች ኖሮ የበለጠ ጥንቃቄም ስለሚመርጥ ከተጠባባቂ ወንበር ላይ ለምንድ ነው የሚያስቀምጣቸው የሚል ጥያቄ ይነሳል፣ አቤል ፌሬራ ላይ ማለት ነው። ኤኒዌይ በጣም ወሳኝ ጨዋታ ነው የሚሆነው። በጣም ጥሩ ጨዋታ ይሆናል ብዬ አስባለው። እስኪ እናንተ ምን ይመስላችኋል? እስካሁን ካያችሁት የክለቦች ዓለም ዋንጫ የብራዚል ቡድኖች እንዴት አገኛችኋቸው? ሀሳባችሁን በኮሜንት መስጫው ላይ ያስቀምጡልኝ። አመሰግናለሁ።